ዛሬ የሰራሁት አይቤ ዋው ዋው ዋው። ዳቦ አሁን ዳቦ ልጋግር ነው። እርዳርጌ ነው ከሌሉ ደስ ይላል። በጣም ያምራል። ዳቦ ጋግረ አሀ በምን ነው የሚበላው? በምንድን ነው የሚበላው? በአይቤ። ዋው እና በኋላ ደግሞ አሳያቸዋለሁ ምን እንደሚሰራ ማለት ነው። ሌላ ማባያ አሁን ድንች፣ ሽንኩርት ምንድነው፣ እንትን አጣው ያው እህል አስቀል እንትን ስላለ ማለት ነው ከሌር ስላለ ያው ድንች እና ይሄ ለሰራ ነው። እና ካይሮት የለኝም። እነዚህዎቹን ሳርቼ ምሳሌ እንገናኝ ባይ